አራተኛ የምናነሳው ነጥብ ደግሞ ሰላት እየሰገድን ደጋግመን ብናመጣው ሰላታችንን የሚያበላሽብን ምንድን ነው? ደጋግመን ብናመጣው ሰላታችንን ሊያበላሽብን የሚችለው ምንድን ነው? እዚህ ጋር አንድ መርህ ልስጣችሁ። ይሄኛው መርህም ተብጡሉ ሰላቱ ቢተዓሙዲ ተክራር ሩክኒል ፊዕልይ ፈቀጥ። ተብጡሉ ሰላቱ

ሩክኑን አውልይ ነው የሚባለው፣ የንግግር ሩክን ነው። ሱረቱል ፋቲሐን መቅራት ይህም የንግግር ሩክን ነው የሚባለው። ለምሳሌ ሩኩዑን ብትወስዱ ግን ይሄ ሩክኑን ፍዕልይ ነው የሚባለው። ሱጁድን ብትወስዱ በተመሳሳይ መልኩ ሩክኑን ፍዕልይ ነው የሚባለው፣ ድርጊታዊ ሩክን ነው። ስለዚህ ሰላታችን ሊበላሽ የሚችለው አሁን የትኛውን በመደጋገም ነው ከተባላችሁ፣ ፍዕልይ የሆነውን ወይም ድርጊታዊ ሩክንን ደጋግማችሁ ካመጣችሁ እያወቃችሁ እየታወቃችሁ ነው። ልብ በሉ እየታወቃችሁ ደግማችሁ ካመጣችሁ ሰላታችሁ ውድቅ ይሆናል። ረስታችሁ ከሆነ የደገማችሁት ግን ረስታችሁ ከሆነ የደገማችሁት ስጁዱ ሰህው ነው የሚኖርባችሁ። በኋላ መጨረሻ ላይ ካሰላመታችሁ በኋላ ስጁዱ ሰህው አምጠታችሁ ከዛ በኋላ ታሰላምታላችሁ። ልብ በሉ፣ ከዛ በኋላ ታሰላምታላችሁ የምለው ከስጁዱ ሰህው በኋላም ሰላም ታስላለን እንጂ ለምሳሌ ሩኩዕን ረስቼ፣ አውቄ አይደለም ረስቼ፣ ሁለት ጊዜ ርኩዕ ባመጣ ይሄ አሁን ከዛ በኋላ ካስታወስኩኝ መጨረሻ ላይ ሱጁዱ ሳሁ አመጣለሁ ካሰላመትኩ በኋላ እየታወቀኝ ከሆነ ግን ሁለት ሩኩዕ ያመጣሁት ሰላቴ ውድቅ ነው። የንግግር ሩክንን ብደግምስ ለምሳሌ ሱረቱል ፋቲሃን ደግሞ መቅራት ሊሆን ይችላል ወይ ደግሞ ተክቢራቱል ኢህራምን ደግሜ ላመጣው ይችላል። የንግግር ሩክኖችን መድገም እየታወቀኝም ቢሆን ሰላቴን አያበላሽብኝም። ያንኛው ግን ድርጊታዊው ላይ እርሳና ከሆነ ሱጁዱ ሳሁ ይጠበቅብኛል፣ ካሰላመትኩ በኋላ እየታወቀኝ ከሆነ ሰላቴ ውድቅ ይሆንብኛል ማለት ነው። ይህንንም ማወቅ እጅግ በጣም አስፈላጊ ጉዳይ። ወደ አምስተኛው ነጥባችን እናልፋለን። በአምስተኛው ነጥባችን ደግሞ የምናነሳው ማሁክሙ ሱጁድ ሰሁ፣ የእርሳና ሱጁድ ሁክሙ ወይም ብያኔው ምንድን ነው የሚለው ላይ እንመጣለን። እንግዲህ እስካሁን ድረስ ስለ ሱጁድ ሰሁ ስናወራ ነበር አይደል? እሺ፣ ሱጁድ ሰሁ ማድረግ ዋጅብ ነው ወይስ ሱና ነው፣ ሁክሙ ምንድን ነው ወደሚለው በምንመጣበት ጊዜ

ሱጁድ አላደርግ ሲል ምንድን ነው የተደረገው? ቀጥታ ቅጣት ነው አደላ የተከተለው፣ ከጀነት መባረር ነው የተከተለው። ስለዚህ ይሄ አረቦችም ዘንድ አንድ ሰው ካዘዘ ወይም አንድ አካል አንድን አካል ካዘዘ በመሰረቱ ግዴታነትን ወይም ዋጅብነትን ነው የሚያመላክተው። ሸሪዓችንም ላይ ይሄው ነው ሙቀረር የሆነው ወይም የጸደቀው ጉዳይ። ነገር ግን ያንን ትእዛዝ ዋጅብነትን እንደማያመላክት የሚያሳይ ወይም ከዋጅብነት ወደ ሱናነት የሚያወርደው ሌላ መረጃ መጥቶ ከተገኘ ይሄኔ ወደ ሱናነት ወይ ወደ ከዛም በታች ወደ ሙባህነት የሚሄድበት አጋጣሚ ይኖራል። ነገር ግን ነብዩ አለይሂ ሰላቱ ወሰላም የረሳ ሰው ስጁዱ ሰው ማምጣት እንዳለበት አዘዋል። ትዕዛዝ ዋጅብነት ነው የሚያመላክተው። እሳቸው ደግሞ ይሄ ትዕዛዛቸው ከዋጅብነት ወደ ሱናነት እንዲያመላክተን ያደረጉት ነገር የላቸውም። ትተውም አያውቁም። ስጁዱ ሰው ትተው አያውቁም ወይ ደግሞ በንግግራቸውም ቢሆን ከዋጅብነት የሚያወርደውን ነገር አልተናገሩም። ስለዚህ ምን የለም ማለት ነው፣ ቀሪና ወይም ከዋጅብነት ወደ ሱናነት የሚያወርደው አመላካች ነገር የለም። ስለዚህ ሱጁዱ ሰሁ ማምጣት ሁክሙ ምንድነው? ከተባለ እያወቃችሁ ብትተውት እያወቃችሁ ብትተውት ሰላታችሁን ሊያበላሽባችሁ የሚችል ነገር ላይ ከረሳችሁ ሱጁዱ ሰሁ ማምጣት ግዴታ ነው። ይሄ መፍታት ይፈልጋል። እኔ ራሱ እየጨነቀኝ ነው የተናገርኩት። ተናገርኩት ይገባቸዋል አይገባቸውም። ይሄ ማለት ምን ማለት እንደሆነ በቀላሉ ላስረዳችሁ። ለምሳሌ እያወቅኩ ብቶ ሶላቴን ውድቅ የሚያደርግብኝ ነገር እስኪ አንድ ጥቀሱልኝ። ተሸውደል በጣም ጥሩ። ስለዚህ የመጀመሪያውን ተሸሁድ ለምሳሌ አልረሳሁትም እኮ ሁለተኛውን ረክዓ ልክ ጨርሼ ወደ ሶስተኛው ረክዓ ከመነሳቴ በፊት ተሸሁድ ላውል ማምጣት አለብኝ አይደል? ዋጅብ ነዋ። ይሄንን ዋጅብ እያወቅኩኝ አሁን ማምጣት እንዳለብኝ እያወቅኩ ወደ ሶስተኛው ረክዓ ብነሳ ሰላቴ ውድቅ ነ። ስለዚህ እያወቅኩ ብተወው ሰላቴን ውድቅ ሊያደርግብኝ የሚችልን ነገር ረስቼ ቢሆንስ የተውኩት፣ ረስቼ ቢሆንስ የተውኩት ሰላቴ ውድቅ የሆነ አይሆንም። ግን ሱጁዱ ሰሁ ለዚህ ማምጣት ዋጅብ ገባችሁ ስለዚህ አሁን ተሸሁደል አወልን ረስቼ ወደ ሶስተኛው ረክዓ ከገባሁ ለዚህ ለረሳሁት ዋጅብ መጨረሻ ላይ ሱጁዱ ሰሁ ማምጣት ግዴታ ዋጅብ ይሆናል ማለት ነው ዋጅብ ነው የሚሆነው ስለዚህ ቅድም ያልኳቸው አሁን ገባችሁ እያወቃችሁ ብትተዉት ሰላታችሁን ሊያበላሽ የሚችል ነገር ከረሳችሁት ሱጁዱ ሰሁ ለሱ ማምጣት ግዴታ ይሆናል ስለዚህ አሁን እኔ አሁን ሩኩዕ ላይ ሆኜ ሱብሓነ ረቢ አልዓዚም የሚለውን ማምጣት ዋጅብ ነው አልኩ አይደል? ይሄንን ሳልል ብነሳ ከዛ መጨረሻ ላይ ምን ማድረግ ይኖርብኛል? ሱጁዱ ሰሁ ማምጣት ግዴታ ነው የሚሆንብኝ። ለምን? ምክንያቱም ሱብሓነ ረቢ አልዓዚም የሚለውን አሁን እያወቅሁ ትቼው ብነሳ፣ ሳረሳ አውቄ ትቼው ብነሳ ሰላቴን ያበላሽብኛል። አሁን ግን ረስቼ እኔ ተውቁት። ስለዚህ ሱጁዱ ሰሁ ማምጣት ለእሱ ግዴታ ነው። ሌሎችንም ዋጅቦች በዚህ መልኩ ማየት ትችላላችሁ። ስለዚህ በአጭሩ እያወቃችሁ ብትተውት ሩክንንም ማስገባት ትችላላችሁ ከዚህ ላይ ሩክንን እያወቅኩ ብተወ ማነው ሰላቴ ይበላሻል አይበላሽም ይበላሻል ሩክንን ረስቼ ከተውኩትስ ሰላቴ አይበላሽም ግዴታ ያን ሩክን መልሼ ማምጣት ግን ቅድምም ብለን ግዴታ ይሆንብኛል ከዛ በኋላ ያለውንም ነገር ድጋሜ አመጣለሁ ከዛ መጨረሻ ላይ ስጁዱ ሰሁ ማምጣት ሕክሙ ምንድን ነው ዋጅብ ዋጅብ ግዴታ በጣም ጥሩ ስለዚህ እያወቃችሁ ብትተዉት ሰላታችሁን የሚያበላሽን ነገር ረስታችሁ ከተዋችሁት ለዛ ስጁዱ ሰሁ ማምጣት ግዴታ ይሆናል ማለት ነው። ጠይብ፣ በጣም ጥሩ በመሰረቱ እያወቃችሁ ብትተዉት እያወቃችሁ ብትተዉት ሰላታችሁን ሊያበላሽባችሁ ለማይችል ነገርስ ከረሳችሁት ስጁዱ ሰው ማምጣት ዋጅብ ነው አይደለም? ለምሳሌ ከሩኩዕ ስንነሳም ሆነ ተክቢረተል ኢህራምን ስናመጣም ሆነ ወደ ሩኩዕ ስንወርድም ሆነ ከተሸሁድ አወል ወደ ሶስተኛ ረክዓም ስንነሳ ሆነ እጅ ማንሳት ሁክሙ ምንድነው ሱና ነው አይደል ስለዚህ እጅ ማንሳት ሱና ነው እጅ ማንሳትን ብረሳ ሱጁዱ ሰሁ መጨረሻ ላይ ማምጣት ለሱ ግዴታ ነው ግዴታ የለብኝም ሱጁዱ ሰሁ ማምጣት ግዴታ የለብኝ ለምን እያወኩ ራሱ ብተው እጅ ማንሳቱን ሶላቴ ውድቅ አይሆንብኝማ እያወኩኝ ብተው ሶላቴን ውድቅ ማያደርግብኝን ነገር ብረሳው ለሱ ሱጁድ ሰሁ ማምጣት ግዴታ አይሆንብኝም። ነገር ግን ሱጁድ ሰሁ ማምጣት ሱና ይሆናል ወይ በሚለው ላይ ዑለሞች ምን ይላሉ? ሰውየው ያንን ሱና ሁሌ የሚሰራው ከሆነ ወይ ደግሞ ገና ወደ ሰላቱ ሊገባ ሲል እሰራዋለሁ ብሎ አስቦ ከነበረ ያንን በመርሳቱ ምክንያት ሱጁድ ሰሁ ማምጣት ይደነገግለታል ይላሉ። ያኔ ሱና ይሆንለታል። ስለዚህ አሁን እኔ እጅ ማንሳት ሁሌ ለምሳሌ እየሰገድኩኝ

አሁን በመርሳቴ ምክንያት ሱጁድ ሰሁው ማምጣት ለኔ መሽሩዕ ይሆንልኛል፣ ወይም ይደረገግልኛል ባላመጣስ ግዴታ ያለኝ። ስለዚህ ሱጁድ ሰሁው የሚወጅበው በምን ሁኔታ ነው ከተባላችሁ እያወቅን ብንተወው ሶላታችንን ሊያበላሽ የሚችል ነገር ላይ፣ ዋጅባቶች ላይ፣ አርካኖች ላይ ምናምን ማለት ነው እያወቅን ብንተዋቸው ሰላታችንን ሊያበላሹ የሚችሉ ነገሮች ላይ ከረሳናቸው ግን መጨረሻ ላይ ሱጁድ ሰሁው ለነሱ ማምጣት ግዴታ ይሆንብናል ማለት ነው። በጣም ጥሩ ይሄንኛው እንግዲህ ግልጽ ነው ብዬ ተስፋ አደርጋለሁ። ወደ መጨረሻውና ስድስተኛው ነጥባችን እናልፋለን። ስድስተኛው ነጥባችን ደግሞ ኢማም እያሰገደ እያለ ከኋላ የሚከተሉ ሰዎች ሱጁዱ ሰህው ይወጅብባቸዋል ወይ? ኢማሙ ቢረሳ ወይ እነሱ ቢረሱ እነሱ ላይ ሱጁዱ ሰህው ይወጅብባቸዋል ወይ?

ይሸከምላቸኋል። ኢማሙ ኃላፊነት ይወስድላቸኋል። ለዛ ነው ነብዩ ለ ላት ሰላም ሙን ሙዕተመን ነው ኢማም ደግሞ ባሚን ነው ብለዋል። ማም የመሙሞቹን ኃላፊነት ይወስዳል። መእሙሞቹ ከኋላ ቢረሱ ኢማሙ ያንን ላፊነት ይወስድላቸዋል። ስለዚህ መእሙም የሆነ ሰው ከኋላ ሆኖ እየሰገደ እኩል ከኢማሙ ጋር ገብቶ የእርሳና ስጁድ ማምጣት አይጠበቅበትም ማለት ነው። ኢማሙ ከረሳስ፣ ይሄኔ ግን ፈኢን ኢን ኢማም

እኔ አሁን ተሸሁደል አወልን ረስቼ ወደ ሶስተኛ ረክዓ ብገባ ምን ማድረግ ነው ያለባቸው? ከኔ ጋር ተከትለው መነሳት ነው ያለባቸው አይደል? እቺን እንዳትስቱ። ከኔ ጋር ተከትለው መነሳት ነው ያለባቸው። በርግጥ እንደረሳሁ ለማስታወስ ሱብሃንአላህ ሊሉኝ ይችላሉ፣ ግን አልቀመጥላቸውም እኔ እኔ ቀጥላለሁ ሰላቴ። ከዛ ልክ ስንጨርስ እኔ ተሸሁደል አወልን በመርሳቴ ምክንያት ሱጁድ ሳሁ ከማሰላመት በፊት አመጣለሁ። ስለዚህ እነሱም አብረው ተከትለው መውረድ ይኖርባቸዋል ማለት ነው። ተግባባን? ጠይብ እሺ፣ አሁን እዚህ ጋር ኢማሙ የረሳበት ክፍል ላይ እናንተ ባትደርሱበትስ እንዴት አትሉ? ለምሳሌ ኢማሙ ሁለተኛ የመጀመሪያ ረክዓ ላይ ረስቷል እንበል። የመጀመሪያ ረክዓ ላይ የሆነ እርሳና አጋጥሞታል የሆነ እርሳና አጋጥሞታል የረሳው እንግዲህ ሩክንም ሊሆን ይችላል ዋጅብም ሊሆን ይችላል የረሳው። እናንተ ግን የደረሳችሁበት ኢማሙን ሁለተኛ ረክዓ ላይ ነው። አሁን እናንተ ከዚህ ኢማም ጋር ስጁዱ ሰሁ ማምጣት ይኖርባችኋል ወይ፣ አልደረሳችሁበትም እሱ የረሳበትን ክፍል ማምጣት አለባችሁ ወይ ወደሚለው በምንመጣበት ጊዜ ጊዜ እዚህ ጋ የምናያቸው ሁኔታዎች አሉ። ኢማሙ ስጁዱ ሰሁን የሚያመጣው ከማሰላመቱ በፊት ከሆነ፣ ልብ በሉ ከማሰላመቱ በፊት ከሆነ

ኢማሙን ተከትለን ስጁዱ ሰሁን አብረን እናመጣለን። እኛ የተረሳበት ክፍል ላይ ባንደርስ እንኳን ራሱ። ጠይብ ይሄ ከሰላምታ በፊት ስጁዱ ሰሁን የሚያመጣ ከሆነ ነው። ነገር ግን የመጀመሪያው ረካዓ ላይ እሱ እርሳና አጋጥሞት እኔ ሁለተኛ ረካዓ ላይ ደረሽበት። የረሳው የእርሳና አይነት ግን ለምሳሌ ሩክን ሊሆን ይችላል የረሳው። ቅድም ባልነው መሰረት ደግሞ ሩክን የረሳ አካል የሚያመጣው ስጁዱ ሰሁን መቼ ነው? ካሰላመተ በኋላ ነው አይደል? እሺ። አሁን እዚህ እኔ አብሬ ስጁድ ሰው ማድረግ አለብኝ ወይ? እዚህ ጋር አይኖርብኝም። እኔ አልችልም መነሳት ነው ያለብኝ። ልክ እነሱ ሲያሰላምቱ እኔ እነሳለሁ። ለምን? ምክንያቱም እኔ ገና ሶስት ረካ ነው የሰገድኩት። ለምሳሌ አራት ከሆነ እየሰገዱ ያሉት እኔ ሶስት ነው የሰገድኩት፣ ምክንያቱም ሁለተኛ ረካ ላይ ነው የደረስኩባቸው። እነሱ የረሱት አንደኛው ረካ ላይ ነው። ስለዚህ እነሱ ሲያሰላምቱ እኔ ወደ አራተኛ ረካዬ እነሳለው እነሱ ስጁዱ ሰሁባቸውን ያመጣሉ። ከዛ በኋላ ጨርሼ አሰላምቼ ስጁዱ ሰሁ ማምጣት አለብኝ? ኔ የለብኝም። ምክንያቱም የለውማ ኔ የተረሳበት ክፍል ላይ የለውም ኔ ስለዚህ አላመጣም ስጁዱ ሰሁ። እሺ በጣም ጥሩ። እኔ የደረስኩበት ሁለተኛ ረክዓ ላይ ነው አይደል? ሌላ ወጅህ እናምጣ። ነው የደረስኩበት ሁለተኛ ረክዓ ላይ ነው። እሱ እርሳናውን የረሳው ስንተኛ ረክዓ ላይ ነው? እዛው ሁለተኛ ላይ ሊሆን ይችላል ወይ ሶስተኛ ላይ ሊሆን ይችላል ወይ አራተኛ ላይ ሊሆን ይችላል። ይሄ ማለት እኔም አለሁ ማለት ነው። አሁን የተረሳበት ክፍል ላይ ይሄ እርሳና የተፈጠረበት ክፍል ላይ እኔም አለሁ ማለት ነው አይደል? ጥሩ። ስለዚህ ምንድነው ማድረግ ያለብኝ? እንበልና ኢማሙ የረሳው ሩክን ነው ወይ ደግሞ ከሰላምታ በኋላ ሱጁድ ሰህው የሚያስወርድ የሆነ እርሳና ነው የረሳው። ታዲያ እኔ እንዴት ነው የማደርገው? አራተኛ ረካቸውን ጨረሱ። እኔ አንድ ረካ አልፎኛል አሁን እነሱ አሰላምተው ሱጁድ ሰሁ ሊያደርጉ ነው። እኔ አብሬ አሰላምቼ ሱጁድ ሰሁ አረጋለሁ? አላደርግም። ለምን? ምክንያቱም አንድ ረካ ይቀረኛላ። አሰላምተኩ ማለት ሶላቴ ውድቅ ሊሆንብኝ ነው አይደል? ስለዚህ ምንድነው ማደርገው? እነሱ ሲያሰላምቱ እኔ እነሳለሁ፣ አራተኛ ረካዬን አመጣለሁ። ከዛ በኋላ ልክ ሲጨርስ አሰላምትና ለብቻዬ ሱጁድ ሰሁ አመጣለሁ። ለምን? ለምንድነው የማመጣው? ምክንያቱም አሁን እኔ የተረሳበት ክፍል ላይ ነበርኳ የተረሳበት ክፍል ላይ ነበርኩ። ስለዚህ ስጁዱ ሰሁ ድጋሜ ማምጣት እኔ ለብቻ የማምጣት ይኖርብኛል ግዴታ ይሆንብኛል ማለት ነው። በጣም ጥሩ። ስለዚህ ስጁዱ ሰሁ መእሙም ላይ ከኢማሙ ጋር እኩል ከገባችሁ፣ ከኢማሙ ጋር እኩል ከገባችሁ እናንተ ከኋላ የምትረሷቸው ነገሮች በኢማሙ ጫንቃ ላይ ነው የሚሆኑት። ኢማሙ ኃላፊነቱን ስለሚወስድ ለብቻቸው ስጁድ ማምጣት አይጠበቅባችሁም። ጠይ ኢማም ከሆነ የረሳው እናንተ ከኋላው ከሆናችሁ እኩል ከገባችሁ እሱ ጋር ግዴታ ስጁዱ ሰው ማምጣት አለባችሁ፣ ከሰላምታ በፊትም ሆነ ከሰላምታ በኋላም ሆነ። ከኢማሙ ትንሽ ተአኽራችሁ አርፍዳችሁ ከሆነ የመጣችሁት ከዛ የረሳበት ክፍል ላይ እናንተ ካልነበራችሁ እሱ ከማሰላመት በፊት ከሆነ የሚያመጣው ስጁዱን አብራችሁ ትወርዳላችሁ። ከዛ ሲያሰላምት እናንተ ትነሳላችሁ። አርፍዳችሁ ገብታችሁ ከሰላምታ በኋላ የሚያስመጣ የሆነ ስጁድ፣ ያኔ ከሰላምታ በኋላ የሚመጣ ስጁድ ሰው አይነት እርሳና ከሆነ የረሳው እናንተ ያኔ አትወርድም፣ ማነው ከሱ ጋር አታሰላምብቱም፣ ትነሳላችሁ። እናንተ ያ እርሳና የተረሳበት ክፍል ላይ ከሌላችሁበት ድጋሜ ስጁድ ሰው ለብቻችሁ ማምጣት አይኖርባችሁም። አርፍዳችሁ ገብታችኋል፣ ከሱ ጋር ሁለተኛ ረካዓ ላይ ወይ ሶስተኛ ረካዓ ላይ የተረሳበት ክፍል ላይ አላችሁ፣ ስጁዱ የሚመጣው ከሰላምታ በፊት ከሆነ አብራችሁ ታመጣላችሁ። ሱጁዱ የሚመጣው ከሰላምታ በኋላ ከሆነ አታመጡም። አብራችሁ እናንተ ትነሳላችሁ፣ ትሞላላችሁ፣ ከዛ ለብቻችሁ ታመጣላችሁ። በዚህ መልኩ እንግዲህ ሱጁድ ሰሁን እንዴት ማምጣት እንዳለብንና ከኢማም ኋላ በምንሆንበት ጊዜ ምን አይነት ሀሎች እንዳሉት በዚህ መልኩ ለማየት ሞክረናል። ሌላው ነገር ሱጁዱ ሰሁ ይረሳል። እሱ ራሱ አንዳንዴ የምን ያጋጥማል። ሱጁዱ ሰሁን ራሱ እረሰዋለን እኛ እየሰገድን ስጁድ ሰው ማምጣት አለብኝ፣ ረስቻለሁ። የሆነ ነገር ረሳሁኝ፣ በቃ በኋላ ስጁድ ሰው ማምጣት እንዳለብኝ አውቄ እየቀጠልኩ ነው። ከዛ በኋላ ግን ስጁድ ሰውን ድጋሚ የረሳሁትና አሰላመትኩ ምናምን፣ ከዛ ምንድነው ማድረግ አለብኝ? አሁን እዚህ ጋር ልብ በሉ። ስጁድ ሰው ዋጅብ ከሆነ ቅድም እንዳልኳችሁ አይነት ስጁድ ሰው ያኔ አውቃችሁ ብትተውት ሰላታችሁን ሊያበላሽ የሚችልን ነገር ከሆነ የረሳችሁት ስጁድ ሰው በእናንተ ላይ አሁን ምንድነው ዋጅብ ነው። ጥሩ ስለዚህ፣ ስጁድ ሰው ልብ ስታስታውሱት መልሳችሁ ማምጣት ግዴታ ይሆንባችኋል ማለት ነው ግዴታ ይሆንባችኋል። ጊዜው ቢረዝምስ ይርዘም። አንዳንድ ዑለሞች በዚህ ጉዳይ ላይ ያው እንትን ብለዋል። ጊዜው ከረዘመ አይሆንም፣ ድጋሚ ማምጣት አለበት ሰላቱን የሚል አቋም አላቸው። ለምሳሌ ሐታ ረከዓ ራሱ አንድ ረከዓ ረስታችሁ ለምሳሌ አሰላምታችሁ ምናምን ከሄዳችሁ በኋላ የሆነ ቦታ ከዛ በኋላ ትዝ ቢላችሁ ምንድነው የምታረጉት? ከፊሎቹ ምንድነው ያሉት እዚህ ላይ ድጋሚ ሶላቱን ይደግማል ረጅም ጊዜ ከሆነ እዚህ መሃል ላይ ያለው አሉ። ግን እውነት ለመናገር የዚህን ሰውየ ሰላት ውድቅ የሚያደርግ መረጃ የለም። ስለዚህ ትዝ ባለው ሰዓት ወዳውኑ ያችን የረሳትን ክፍል መልሶ አምጥቶ ስጁዱ ሰው አድርጎ ማጠናቀቅ እንጂ ሙሉ ሰላቱን ድጋሚ መድገም አለበት የሚል መረጃ የለም ማለት ነው በዚህ መልኩ እንግዲህ ስጁዱ ሰሁ ከረሳችሁት እሱን ራሱ ስታስታውሱ፣ ለምሳሌ ከሰላምታ በፊት መደረግ የነበረበትን ስጁዱ ሰሁ እናንተ ረስታችሁት አሰላመታችሁ። ይሄኔ በዚህ ሁኔታ ከሰላምታ በኋላ ማምጣት ትችላላችሁ። ይሄንን ማለት ነው። ረስታችሁት ነው ረስታችሁት ነው። ስለዚህ ከሰላምታ በኋላም ቢሆን ታመጡታላችሁ ስጁዱ ሰሁን፣ ከዛ ተሰላመታችሁ። በዚህ መልኩ ነው እንግዲህ የምናደርገው በዛሬው ፕሮግራማችን በአላህ ፍቃድ የተወሰነ እንግዲህ መሰረታዊ የሚባሉ በስጁዱ ሰሁ ዙሪያ የሚያጠነጥኑ ጉዳዮችን ለማንሳት ሞክራለሁ። ያጎደልኳቸው፣ የረሳኋቸው፣ የተውኳቸው ነጥቦች ካሉ እናንተ ኮሜንት ሴክሽን ላይ ይኖራሉ። ደግሞ ሰው ነኝ። ሰው እስከሆንኩ ድረስ ከኔ ተቅሲርም ነቅስም አይጠፋም። አላህ ስብሐነሁ ወተዓላ የተናገርነው ነገር በሙሉ ከመረጃ አንጻር ትክክለኛው አላህ ያደርግልን፣ ካልሆነም ደግሞ አላህ ስብሐነሁ ወተዓላ እንግዲህ ይቅርታ ያደርግልን። አላህ ወንጀላችንን ይማርልን። ሰላታቸው በትክክል ከሚሰግዱት አላህ ያደርግልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም እጅግ በጣም ጠቃሚ እና ወሳኝ ወሳኝ የሆኑ ጉዳዮችን በዚህ ቻናል የምናነሳ ነው የሚሆነው ወደፊት እናንተም የዚህ የዚህ ቻናል ቤተሰብ ሆናችሁ የሚለቀቁት ነገሮች በሙሉ ወዲያውኑ እንዲደርሷችሁ አድርጉ። የደወል ምልክቷንም ስትጫኑ ደግሞ የምንለቃቸው ቪዲዮዎች ወዲያውኑ ይደርሷችኋል ማለት ነው ኢንሻአላሁ ተዓላ። እስካሁን ድረስ ከእኔ ጋር ትዕግስት አድርጋችሁ ስለቆያችሁ አላህ አጅራችሁን ከፍ ያድርግላችሁ።